ሀይሚ ቅመም እንግዲህ ዛሬ በአዲስ ቪዲዮ መታለች ማለት ነው። በራሷ ቤት ጠብቋት ከአዲስ ሰው ጋር መታለች። ይሄ ልጅ እንግዲህ እኔ ትናንትና በጣም ሳየው ነበረ ቲክቶክ ላይ እጅግ በጣም ሼር ሲደረግ ነበር። እንግዲህ ሀይሚ እንቅልፍ አልተኛችም ፣ ትናንት በጣም ተናዳለች ማለት ነው። ሳይውል ሳያድር እንግዲህ ብድሯን ለመመለስ መታለች። ብሩክ ለምንድን ነው ምትነካካት? እንግዲህ አንተ ባመጣኸው ይሄው ብድር ልት መልስ ነው ያው ብሩክ ያመጣው ህግነት የሁለታቸውን ያሉበትን ሁኔታ በግልጽ ለማሳየት ነው። ለማንኛውም ችግር ይኖረዋል ብዬ አላስብም። ሀይሚ እንግዲህ ሳቱል ሳታድር ትናንትና እንቅልፍ ሳተኛ ነው ያደረሽ ማለት ነው። የዚህ ልጅ ፎቶ ደግሞ ቲክቶክ ላይ ትናንትና እንደ ጉድ ሲሰራጭ ሳየው እኔም ፈርቼ ነበር። ብሩክ እንግዲህ ሀይሚን አትችላትም ብለን ነበር። እንግዲህ ሀይሚ ዛሬ በከባዱ መታለች ማለት ነው። ብሩክ እንግዲህ ቻለው፣ ምንም ማድረግ አይቻልም። ሀይሚ በአዲስ ቪዲዮ መታለች ስጠብቋት ማለት ነው። ሰላም ሰላም ቤተሰብ፣ እንዴት ናቸው አለው ሰላማችሁ? ቢዛ በ ያላችሁበት እያልኩኝ ውድ የቻናሌ ቤተሰቦች እንግዲህ ሀይሚን እውነት እንዴት በቃ ሳተኛ ነው ያደረሽ ማለት ነው። እና ብድሮለት መልስ መታለሽ ማለት ነው። የዚህ ልጅ ፎቶ ትናንትና ቲክቶክ ላይ እንደም ጉድ ነው ሲዘዋውር የነበርና በጣም በጣም በሚገርም ሁኔታ ማለት ነው እንግዲህ ብሩክ እንደነገራችሁ የሚገርም ሹፌር አለን፣ ቦታ የሚያሳየን በጣም ጥሩ ልጅ ነው ሲል ነበር። እንዲሁም ደግሞ ሀይሚ አንድ ፈረንጅ አይታ ፈዛ ቀርታ ነበረ። እሱነን እሷ እንደዛ ስላደረገችኝ እኔም ላጨለላት ብሎ ትናንት እንግዲህ ላዝጋት ብሎ እሱ ዛሬ የበለጠ ሊዝግ ነው ማለት ነው እና ከባድ ነው። እውነት ያው ግን በሰው ሀገር ግን ቀለል እንዲያደርጉት ነው ምንፈልግ። ምክንያቱም በመሀላቸው ሶስተኛ ወገን ማስገባት ሌላ ጣጣ እንዳያመጣ፣ ደሳቸው እንዳይሰረቅ። ሀይሜም ብሩክም ያው ያውቃሉ ሁሉንም ነገር። ደግሞ ጥንቃቄ ማድረግ አለባቸው። ምንም ነገር አይፈጠርም ብዬ አስባለሁ። ሀይሜ ፎቶ አነሳሰዋ ግን አያቸዋት አይደለም፣ ምንም የተነካካ ነገር የላትምና በቃ አላደል ርቀቷን ጠብቀ ነው የተነሳችው። ያምራል ፎቶቸው እጅግ በጣም ያምራል። ብሩክ እንግዲህ ዛሬ ማለት ነው ጨጓራው ሊላጥ ነው ማለት ነው። ወይኔ ወይኔ፣ ጉድ በል ጎንደር ማለት አሁን ነው የምር። እኔ እንጃ ቪዲዮ እስኪ ስንት ሰዓት ነው የሚለቀቅ? ደግሞ ቆይቶ ነው የሚለቀቀው እና ብቻ፣ ሀይሚ እንግዲህ በብሩክ እንደማጨክን ተስፋ አድርጋለሁ። እንደማጨክን ስላችሁ እንደማትበረታበት ማለት ነው። እና ትናንትና እንግዲህ ሳተኛ ነው ያደረሽ ማለት ነው። ወይኔ የበላቸው ማለት አሁን ነው በቃ ኧረ ሀይሜ እኔ ሳየው ድንግጥና ያልኩ የምሬን ነው ምላችሁ በጣም ነው የደነገጥኩት። አሁን ላይ ግን እውነት ማለት ያው የጠነከረ ፕራንክ መጀመር አለባቸው ብዬ አላስብም፣ ምክንያቱም ሀገራቸው ሲመጡ ይሰሩታል። አሁን ላይ ኢንጆይ የሚያረጉበት ነው። ግን ደግሞ ትናንትና ብሩክ ያው ጀመረው እንግዲህ እንደ ቀልድ ነው የጀመረው። ሀይሜ ደግሞ ከነኩኝ አለቅም ብላለች። እጥፍ አድርጋ የምትመልስ እኔም ትናንትና ብሩክ ሀይሚን አይችላትም። ምንም ሳቱል ሳታድር ነው ብድሯን የምትመልስ ብያለሁ። እንግዲህ በምን መልኩ እንደመጣች ፈጣሪ ይወቀውና፣ ብቻ ግን ልጁ ያው አዲስ ነው፣ በቅርብ የተዋወቁት ነው ብሩክ አስቀድሞ ስለነገረን ማለት ነው እና ሀይሚም ትነግረናለች ብዬ አስባለሁ። እንግዲህ ከነብሩ ጋር ያለው ኮሚኒኬት ወይም ግንኙነት አሪፍ ስለሆነ ምናልባት እንደዚህ ከነሱ ጋር ሰርቶ ተዋውቆ እነሱ የዱባይ እንትናቸውን ቫኬሽናቸውን ጨርሰው ወደ ኢትዮጵያ ሲመለሱ ቻናልም ሊከፍቱለት ይችላሉ። ምናልባት ቻናል ከለለው ግን ደግሞ እዛ እያለ ይከፍታል ብዬ አስባለሁ። ብቻ ግን ብዙ ቦታ ይቸዋለሁ። በጣም ብዙ ቦታ ይበቃል የምል በላችሁ። ቲክቶክ ላይ አይታችሁ ከሆነ የሌለበት የለም የእሱ ቪዲዮ ያልተሸረተበት ማለት ነው። እና ስፖርተኛ ነው ምናምን እንጆ እያደረጋል በቃ አይደለ፣ ቀብራራ ነው ልጁ። ኧረ ሀይሜ ያው ብድሯን ልትመልስ ነው እንጂ በብሩክ ምንም እንደማትደራደር ግልጽ ነው። ያው በቃ ብድሯን ልትመልስ ነው የመጣች፣ ግን ደግሞ ይሄ ነገር መዋል ማደር የለበትም እውነት ለመናገር። ብሩክ ትናንት የአንድ ቀን ነው የሰራው። አንቺም የአንድ ቀን እንደምታረጊ ሀይሜ አልተጠራጠርም። የአንድ ቀን ነው የሚሆን እንጂ በእንደዚህ አይነት ማለት በአዲስ ሰው ትውውቅ የሚውል የሚያድር ፕራንክ አይሆንም። ዛሬ ትነግረናለች ሀይሜ። ስለዚህ ብሩክ መቻል አለብህ፣ ምክንያቱም አንተ ነው የጀመርከው። እንግዲህ ማነካካት አለ። ከነካካት አትለቅህም ሀይሜ፣ የጥፍ አድርጋ ነው የምትመልስና ከባድ ነው። ያው እንግዲህ አንድ ፈረንጅ አየች ብሎ ብሩክ እንግዲህ አይታችሁታል፣ በቅናት ማለት ነው ሲንጨረጨር። ዛሬ ደግሞ መንት ሊሆን ትዕግስቱን ስጠኝ ማለት አሁን ነው የእውነቴን ነው የምውላችሁ። እና ብቻ ግን ትናንት የተሰራው ፕራንክ በጣም ትምህርት አለው። በጣም በቃ ማለት ፕራንክ የሰራው ትናንት ብሩክ የሀይሚና የብሩክን የዱባያቸውን ጉዞ እና ደግሞ እዛ በምን ላይ እንዳሉ እና ደግሞ የሀይሚን ጥንካሬ ኮንፊደንስ ለማሳየት የሰራው ቪዲዮ ነው። የብዙዎቹን መልስ የተመለሰበት በጣም ብዙ ነገር መልስ ያገኘበት ቪዲዮ ነው ትናንት። አንደኛ እነሱ በምን ላይ እንዳሉ በቃ ማለት እንደዚህ ኮራ ብለው ተከራይተው እንዳሉ እንደሚወራው ሳይሆን እንደዚህ እንደሆኑ ለማሳየት ነው። ሲቀጥል ደግሞ ሀይሚ በቃ እስካሁን ከብሩክ ጠይቆ አያውቅምና ለመጀመሪያ ጊዜ አብረን እንደር ብሎ እንግዲህ ብራንክም ቢሆን አፉን ሞልቶ የተናገረበት ቀን ትናንትና ነው ማለት ነው እና ነገሩ ቢከብድም ግን ያው እንግዲህ ሀይሚ አኩርፋለች ማለት ነው። እኔ ፈርቻለሁ። ትናንትናም ብያቸዋለሁ፣ ሀይሚ ታኮርፊ ይሆን፣ ሀይሚ እንዳታኮርፊ። ብሩክ ግን አትችላትም፣ ብድሯን ትመልሳለች ብዬሽ ነበር። ይኸው ዛሬ መጣች ማለት ነው፣ ሳይውል ሳያደር። ስለዚህ ቻለው ማለት ነው። ግን እውነት ለመናገር በሰው ሀገር ብዙም የበረታ ፕራንክ እንዳሰሩ። እናንተ ሄዳችሁ እንጆ ልታረጉ ልትዝናኑ ነው። ያው ብሩክም ደግሞ የሄደበት አላማ አለ ቪዲዮ ቢሰሩ ጥሩ ነው፣ ችግር የለውም። የልጁን ማንነት ስለሚያውቁ እነሱ ሹፌራቸውም ስለሆነ ማለት ነው እና ብቻ ብዙም ችግር አይኖረውም። ለቪዲዮ ነው፣ እርግጥ ነው ለቪዲዮ ነው፣ ግን መዋል ማደር የለበትም። ልክ እንደ ቡራ የአንድ ቀን መሆን አለበት። በተረፈ በሀይሚና በቡራ ምንም ነገር አይፈጠርም፣ አንድ ናቸው። ዛሬ ምነግም አልዋልታ ወሬ እያወራችሁ ቲክቶክ ላይ ቁጭ ብላችሁ የምትውሉ ጊዜያችሁን አትክደሉ። ሀይሚና ቡራ በጣም ርቀው ጥለውና ሄደናል። እኛ ደግሞ ያልሆነ ወሬ ስናወራ በጊዜያችን እየተጫወትን እንገኛለን። ጊዜ እኮ ወርቅ ነው፣ ቁሞ አይጠብቅም። ስለዚህ በጊዜያችሁ ተጠቀ